ወደ ስራ ቦታችሁ እየሄዳችሁ ነው። የተወሰኑ ዓመታት ሆናችኋል ስራውን ከጀመራችሁ። ስራውን ባትመርጡትም ለእናንተ ተስማሚ ነው ተብሎ ተነግሯችኋል። እነዚህን ትዕዛዛት መተላለፍ ብጥብጥና ግጭትን ያመጣል። ልክ ከዛች ቀን በፊት እንደነበረው የሰዎች አኗኗር ያቺን ቀን ዓለም ሁሉ አንድ ሀገር የሆነባት ቀን ነበረች። ከዛ በፊት የነበረውን ዓለም ብዙም ባታስታውሱትም ዜናዎች እና የተለያዩ ሚዲያዎች ስለነበረው የህዝብ ብዛት፣ የአየር መበከር፣ በሽታዎች እና ለተፈጥሮ ሀብቶች ይደረግ የነበረ የማያቋርጥ ጦርነትን ይነግሯቸዋል። የተለያዩ ሀገራት የተለያዩ እምነት ቋንቋና ባህል መጥፎ እንደነበረ እንድታስቡ ያደርጓቸዋል። ከተሞች የበለጠ ጽዱና ማራኪ በመሆናቸው እንዲሁም አለም ሁሉ በአንድ መንግስት ስር በመተዳደሯ ፍትሐዊ ክፍፍል እንዳለ ይሰማቸዋል። የበፊት ዘመን ናፋቂዎች እንዲሁም ከዛች ቀን በፊት ስለነበሩ ታሪኮች የሚያወሩ ሰዎች ይገደላሉ፣ ይታሰራሉ፣ ብዙ ጊዜም የደረሱበት ሳይታወቅ ይጠፋሉ። ከዛች ቀን ጀምሮ የሁሉም ሰው አስተሳሰብ ኑሮና እምነት ሁሉ ሳይቀር ተመሳሳይ ሆኗል። ይህ ፕሮጀክት ብሉ ቢም በመባል የሚታወቀው የታላላቅ ሀገራትና ባለሀብት የሴራ ሀሳብ ነው። ፕሮጀክት ብሉ ቢም። ሰርጅ ሞናስት ክቤክ ካናዳ ውስጥ የሚኖር ጋዜጠኛ ነበረ። በብዛት ስለ ፖለቲካ ነክ ጉዳዮች ላይ ይጽፍም ነበር። በ1990ዎቹ እንደ አውሮፓውያን አቆጣጠር መጀመሪያ አካባቢ በማህበረሰቡ ላይ የመጣ ያለውን ለውጥ ጥያቄ ስለሆነበት ለማጣራት ተነሳ። ከተወሰነ ጊዜያትም በኋላ ከሀገር መሪዎችና እና ህዝብ ከሚያውቃቸው ተሰሚነትም ካላቸው ሰዎች ጀርባ ውሳኔዎችን የሚያስተላልፉ እና ነገሮችን የሚቆጣጠሩ ቡድኖች እንዳሉ ደረሰበት። እነዚህንም ሰዎች ተሻዶ ማስተርስ አላቸው። በአሁን ጊዜ ሻዶ ጋቨርመንት ዲፕ ስቴት ወይም ኢሉምናቲ በመባል በተለያዩ ስም የሚጠሩ ናቸው። ስማቸው ማንም ይሁን ማን እነርሱን ለማጋለጥ ሰርጅ ሞናስት ቆርጦ ተነሳ። በ1994 ዓ.ም እንደ አውሮፓውያን አቆጣጠር ያገኛቸውን መረጃዎች በሙሉ ፕሮጀክት ብሉ ቢም በሚል መጽሐፍ ውስጥ አሳተማቸው። መጽሐፉ አንድ መንግስትን በአለም ላይ ለመፍጠር ኒው ወርልድ ኦርደር ለማምጣት የታሰቡ ሀሳቦችን በዝርዝር ያስቀምጣል። ይህንንም ለማስፈፀም ናሳ እና ዩናይትድ ኔሽንስ ወይም የተባበሩት መንግስታት ቁልፉ ሚና ይጫወታሉ። ዩናይትድ ኔሽንስ ታላላቅ ሀገራት ትንንሽ ሀገራትን በጫናም ቢሆን እንዲያስገድዱ መሳሪያ ይሆናል። ናሳ ደግሞ ቴክኖሎጂዎችን በመጠቀም ኢንፍሉዌንስ ወይም ተጽዕኖን ወደ ኮንትሮል ወይም ቁጥጥር ለመቀየር ይረዳል። ሰርጅ ሞናስት እንደደረሰበት ከሆነ ፕሮጀክት ብሉ ቢም በሰው ልጅ ታሪክ ታይቶ በማይታወቅ መልኩ ትልቅ የውሸት ሽወዳ ስራን ይሰራል። ዘመናዊ እና የዓለም ህዝብ የማያውቀውን ቴክኖሎጂ እንዲሁም የአእምሮ መቃወስን በማምጣት የአለም አብዛኛው ሰው ሪያሊቲን የሚለውጥ ይሆናል። ፕሮጀክት ብሉ ቢም አራት ዋና ዋና ግቦች አሉት። እነዚህም ግቦች የዓለም ህዝብ ለአንድ መንግስት ታማኝ እንዲሆኑና እንዲቀበሉት የሚያሳምን ነው። አንደኛ፣ ዲስትሮይ ሪሊጅን ወይም እምነትን ማጥፋት። ዘ ሻዶው ማስተርስ የዓለምን ሰው በሙሉ ወደ አንድ ሀገር በመቀላቀል መግዛት ከባድ እንደሆነ ያውቃሉ። ስለዚህ ይህንን ቀላል ለማድረግ በመጀመሪያ ዓለምን ሁሉ ወደ አንድ እምነት ማምጣት ግባቸው ይሆናል። ሰርጅ ሞናስት ይህንን the new age religion ይለዋል፣ ታዲያ ሰዎች እንዴት እምነታቸውን ይተዋሉ? ለዚህ መልስ አዲስ የሚገኝ እምነትን እና የእምነት መጽሐፍትን ሰዎች እንዲጠራጠሩ የሚያደርጉ የጥንት መጽሐፍትና ቁሳቁሶች ግኝት የዴድ ሲ ስክሮልስ ከ60 እና ሰባ አመታት በፊት ከመገኘታቸው ቀደም ብሎ የተቀረው አለም ስለ መጽሐፈ ሄኖክ ፣ ጦቢት የመሳሰሉት የሚያውቀው ነገር አልነበረም። አንዳንድ ሰዎችም ሌሎች ያልተገኙ ምን ያህል መጽሐፍት ይኖራሉ ብለው እንዲጠይቁ እንዲጠራጠሩ አድርጓል። በዚህም መሰረት ለምሳሌ የመሬት መንቀጥቀጥ ተፈጥሮ የብዙ ሺህ ወይም ሚሊዮኖች ዓመታት ተቀብሮ የቆየ ዘመናዊ ቴክኖሎጂ እንዲገኝ ያደርጋሉ። ያም ቴክኖሎጂ የሰው ልጅ አፈጣጠር መጽሐፍ ቅዱስ ከሚለው ተቃራኒ እንደሆነ የሚያረጋግጥ ከሆነ ብዙ አማኞች እምነታቸው ሊፈተን ይችላል። በዚህም መሰረት በዓለም ላይ የሚገኙ እምነቶችን አንድ በአንድ ስህተት የሚያስመስሉ መረጃዎች ይገኛሉ። እምነት የሌላቸው ሰዎችስ ከተባለ ሁለተኛው አዲስ አምላክ በሚመጣበት ግብ ላይ መልስ ያገኛሉ። ሁለተኛ the big space show in the sky ሁለተኛው ምዕራፍ ሰርጅ ሞናስት the big space show in the sky ይለዋል። በፍለጋው መሰረት ናሳ እና ሌሎች የደህንነት ተቋማት በጋራ በመሆን የስሪዲ ሆሎግራም ምስል ሰማይ ላይ የሚያሳይ ዘመናዊ መሳሪያ መፍጠራቸውን ደረሰበት።

ታዲያ በሰማይ ላይ በየአካባቢው ሰው የሚያመልክበት አምላክ መታየት ይጀምራል፣ ለተከታዮቻቸውም በየቋንቋቸው ያወሯቸዋል። አብዛኛው ሰው ተአምራትን የሚያይ ይመስለዋል፣ አማልክቱም ለሰዎች እምነታቸው የተሳሳተ እንደሆነ ይነግሯቸዋል። እርስ በእርስም እየተደመሩ ወደ አንድ ግዙፍ አምላክነት ይቀየራሉ፣ ይህም አዲሱና ብቸኛው አምላክ ይሆናል። የእምነት መጽሐፍትም ሰዎች ሌሎች ሰዎችን ለመቆጣጠር እየቀየሩ እንደጻፉት እና በስህተት እንደተተረጎመ ይናገራል። ከዚህም በኋላ እሱ ብቻ መመለክ እንዳለበትም ጭምር። ይህ የበለጠ ብዙ ሰዎችን ይስባል። ነገር ግን ሁሉንም ሰው አያሳምንም። ስለዚህም ሶስተኛው ምዕራፍ ይከተላል። ሶስተኛ፣ ማይንድ ኮንትሮል አዲሱ አምላክ ሰማይ ላይ ገዝፎ ታይቶ ሲናገር ወደደም ጠላም ሁሉም ሰው ይሰማዋል። ነገር ግን ከዚህ በኋላ የሚከተለው ንግግሮቹን ቀጥታ ጭንቅላታችን ውስጥ እንድንሰማው ማስገደድ ነው። ኤሌክትሮማግኔቲክ ዌቮችን በመጠቀም በጭንቅላት ስራ ውስጥ ጣልቃ መግባት፣ ኢሞሽን ወይም ስሜትን ማዛባት እና እምነትን ማስረጽ ኤሌክትሮኒካሊ ኦግመንትድ ቱ ዌይ ኮሚኒኬሽን በሚባለው ሂደት ኢኤልኤፍ ቪኤልኤፍ እና ኤልኤፍ የተባሉ ጨረሮችን በመጠቀም ከጭንቅላታችን ውስጥ የአዲሱን አምላክ ድምፅ ከውጪ እየመጣ ሳይሆን ከውስጣችን እየሰማን እንደሆነ ማስመሰል። ይህም ዲፊውዝ አርቲፊሻል ቶት በመባል ሲታወቅ ከ1970ዎቹ እና 80ዎቹ ጀምሮ ጥናት የሚደረግበት ቴክኖሎጂ እንደሆነ ይታወቃል። በቪየትናም ጦርነትም ጭምር የአሜሪካ መንግስት የድምፅ ጨረሮችን በመልቀቅ ለምን እንደሆነ ሳያውቁት ጠላቶቻቸው የመረበሽ ስሜት እንዲሰማቸው ሲያደርጉ እንደነበረ ይታወቃል። አሁን ላይ በጣም እያደገ መጥቶ ቃላትና ድምፅን ሳያወጡ ሰዎች የሚያስቡትን ነገር የሚረዳ ኮምፒውተርም ተፈጥሯል። አራተኛ ኤሊየን ኢንቬዥን በቀጣይ የከፋፍሎ መግዛት ተቃራኒ የሆነውን በአንድ ላይ መግዛት ይመጣል። ይህንንም ተግባራዊ ለማድረግ ለዓለም ሕዝብ ሁሉ የጋራ ጠላት ያስፈልጋል። ይህም ተግባራዊ እንዲሆን ሰው አልባ የሆኑ የሚንሳፈፉ፣ በተለምዶ የኤሊያኖች ስፔስሺፕ የሚመስሉ በሁሉም ዓለም ትላልቅ ከተሞች ይታያሉ። በዚህም ሰዎች ስለሚጨነቁ የዓለም መንግስታት ችግሩን ለመፍታት በአንድነት እንስራ ሲሉ የሚቃወም አይኖርም። ይህ ፎልስ ፍላግ ኦፕሬሽን በመባል የሚታወቅ ነው። መፍትሄ ነኝ ብሎ ለህዝብ ራስን ለማቅረብ ከጀርባ ችግርንም ራስ መፍጠር ማለት ነው። አሜሪካ ቪየትናምን ለመውረር ገልፍ ኦፍ ተንከን የተባለውን ኢንሲደንት እንደተጠቀሙት ለዘመናት የዩኤፍኦ ሳብጀክት ወይም ርዕስ መሳቂያና ኮንስፔሬሲ ሲባል ከኖረ በኋላ በቅርብ ዓመታት ግን ስለ ዩኤፍኦ እና ኤሊያኖች አየን የሚሉ

እነዚህን ሁሉ ወደ አንድ ነገር በመቀየር ይጠናቀቃል፣ የዓለም ህዝብን በመቆጣጠር ይህ ሁሉ ካለፈ በኋላ የሆሎግራም ቴክኖሎጂ እና ራዲዮ ዌቭን በመጠቀም የሰው ትውስታ እንዲደበዝዝ ብሎም እንዲጠፋ ይደረጋል። ከዚያ ቀን በፊት የተፈጠረውን ማስታወስ አንችልም። ይህም ምርምር ከአስርት ዓመታት በፊት በኤምኬ አልትራ ጊዜ የተረጋገጠ ነበረ። ሰው ቤተሰቡን ስለማያስታውስ ቤተሰብ አይኖረውም፤ ንብረትም እንደዛው። ማደሪያ፣ የሚበላና ሌሎች አስፈላጊ ነገሮች ስለሚቀርቡልን ደሞዝ እና የግል ንብረት አያስፈልጋችሁም እንባላለን። በየመንገዱ እና ስራ ቦታዎች የካሜራ ጥበቃዎች ስለሚደረጉ ከቁጥጥር ውጪ የሚወጣ አይኖርም። እነዚህ ካሜራዎችንም መንካት ህገወጥ ይሆናል። ከሁለት ትውልዶች በኋላም ሁሉ ነገር ኖርማል ይሆናል። ማመፅ እና እምቢተኝነት አይታሰብም፣ የህዝብንም ብዛት ይቆጣጠራሉ፣ ሰዎች በማሽን ውስጥ እንጂ ከማኅፀን አይወለዱም፣ ምክንያቱም ሁሉም ሰው እንደተወለደ መሃን ስለሚደረግ፣ ከሆነ ዕድሜም በኋላ ሰው ይገደላል፣ አርጅቶና ታሞ መሞት እንደ ጭካኔ ስለሚቆጠሩ። ፕሮጀክት ብሉ ቢም የሚለውን መጽሐፉን ካሳተመ በኋላ ሰርጅ ሞናስት በደህንነቶች ክትትል የስልክ ጠለፋ ብሎም ስድብና እንግልት የደረሰበት ሲሆን በመቀጠል የካናዳ መንግስት ቤቱ ድረስ ፖሊስ በመላክ ልጆቹን ወሰዱበት። ልጆቹን ቤቱ የሚያስተምረው ወይም ሆም ስኩል የሚያደርገው ሰርጅ ሞናስ ልጆቹ የመንግስት ትምህርት መማር አለባቸው ተብሎ ከተወሰዱ በኋላ ሁለተኛ አላያቸውም። ከጥቂት ወራት በኋላም የተዛባ መረጃ በማሰራጨት በሚል ፖሊስ አሰራው። ለሰዓታት ምርመራ ከተደረገበት በኋላ ምሽቱን በእስር ቤት እንዲያሳልፍ ተደረገ። በቀጣዩ ቀን በአፓርትመንት ቤቱ ሞቶ ተገኘ። የሞቱ ምክንያት ልብ ድካም ነበር። ሰርጅ ሞናስ በ51 ዓመቱ አረፈ። ከመሞቱ በፊት ያደረገው የጤና ምርመራ ጤነኛ እንደነበር የሚያሳይ ነበር። በተጨማሪ ስለ ፕሮጀክት ብሉ ቢም ሲመረምሩ የነበሩ ሁለት ጋዜጠኞችም በተመሳሳይ በልብ ድካም በተቀራራቢ ጊዜ አረፉ። ስለዚህ ፕሮጀክት ብሉ ቢምን ካወቀን፣ ለመተግበር ቴክኖሎጂ አለው ወይ? አንደኛ የመሬት መንቀጥቀጥ። አዎ፣ የሰው ልጅ የመሬት መንቀጥቀጥን የመፍጠር ኃይል አለው። በቀላሉ እንኳን በአሜሪካ ኦክላሆማ ግዛት ኦይል ከመሬት ውስጥ ለማውጣት ወይም ፍራኪንግ በሚሉት ሂደት በአመት ከስምንት መቶ በላይ 3.0 እና ከዛ በላይ ማግኒቲዩድ ያላቸው የመሬት መንቀጥቀጦችን በ2015 አድርገዋል። ሁለተኛ ሆሎግራም። ይህንን ለማድረግ የሚያስችል ቴክኖሎጂ እንዳለ የሚታወቅ ነገር የለም። ከሚያስፈልገው ኃይል አንጻር ከባድ ሊሆን ይችላል። ነገር ግን ኦይል፣ ጋዝ፣ ኮል እና ኒውክሊየር ኢነርጂን ተጠቅሞ ማከናወን ይቻላል። ሶስተኛ ማይንድ ኮንትሮል ይህ ቴክኖሎጂ አለ፣ ነገር ግን በይፋ የሚታወቀው በትንሽ መልኩ ብቻ ነው ራስ ምታት፣ ማቅለሽለሽ እና መግደል የመሳሰሉትን እንጂ ማይንድ ኮንትሮል ላይ እንዳልደረሱ ሳይንቲስቶች ይናገራሉ። አራተኛ ኤሊየን ኢንቬዥን፣ ይህንን ለማድረግ የሆሎግራፊክ ቴክኖሎጂ አያስፈልግም፣ ጥሩ ፕሮፓጋንዳ እና ያንን የሚያሰራጩ የሚዲያ አካሎች ብቻ።